ወይ መልክ ይኖራችሁ ወይ ገንዘብ ይኖራችሁ ሴቶች እሺ ማንን በል ሰላም የአምላክ ይባላል ሰላም እንደት ነህ አለን የአምላክ ከየት ነው ከአዲስ አበባ ገንዘብ አለሽ የለኝም መልክ ሳለሽ አለኝ እስቲ ያሳየን እስቲ ቪዲዮሽን አብረን ትንሽ ለእኔ እንኳን የሚመጥነኝ አይነት መልክ አይደለም፣ ግን ይሁን ችግር የለውም። እስካሁን ከገቡት ትሻያለሽ። ስንት ዓመትሽ ነው? የት አካባቢ ነው የምትኖሪው? እኔ ኮ ኮየ እንዴት ነው ጎርፉ ዋኘሽ በለው። በጣም በጣም ኃይለኛ ነበር። ባለት ዳርነሽ አይደለም። ቀለበት ለምንድን ነው ያደረግሽው? እኔ እራሴ ገዝቼ ነው ያደረኩት እኮና። ታዲያ የቀለበት ሪንግ ላይ ነው እንደሚደረገው። ይሄ ቀለበት ጣት ላይ ምን ምን ችግር አለው? ብዙ ወንድ ያስቸግርሻል፣ አው አይጠፋም፣ ለዛ ብዬሽ ነው ያደረኩት። ለምንድን ነው እኔ ጋር ፍቅረኛ ሳለሽ አለኝ። ካለሽ ታዲያ እዚህ እንትን ትሰራለች? አያረካሽም? አልጋ ላይ አያስደስትሽም? በጌታ ስም አጋነም አትሉ ብርጎ ይዛችሁ እንደፈለጋችሁ ስትራገጡ በጌታ ስም አትሉም። ፍቅረኛ ካለሽ ምን ልትሰሪ ገባሽ። ሌላ ፍቅረኛ ያላችሁ ሰዎች አትግቡ። ኔጋ ሙሌ የምትባል ሰው አሁን በረኪና እኮ ነው የምትመስለው። አጋባኝ፣ አጋባኝ አስሪ። ማን አምኖ ያገባሃል አንተን? ቆይ እሺ። ገብቶ ምት የሚያደርግ ሰው አይመቸኝም። ውጪ፣ ውጪ። ታፕታፕ አርጉ። ካንዴ አንዴ፣ አንዴ፣ አንዴ አንድ ሺህ ምናምን ሰዎች አላችሁ። ከአንድ ሺህ ሁለት መቶ ሰው እርግጠኛ ነኝ ሶስት መቶ ብቻ ነው ጤነኛ። ጤነኛ ነኝ የምትሉ ሰዎች ታፕታፕ አርጉ። ልክ ታፕታፕ ስታረጉ እንደዚህ ያርገም። አሁን እሄ ሼር እያደረገ ያለ ልጅ ነው። እንዲ ፒን አደርገዋለሁ ማለት ነው። እሱን ሰውዬ ፎሎ አድርጉት። አሁን ሚኪ የሚባለው ሼር እያረገ ድንገት ነው የተያዘው። አሁን እዩኤል እንዲህ እዩኤል፣ አሁን ድንገት ነው የተያዘው። ፒንስ አረግላችሁ ፎሎ ተደራረጉ እርስ በርስ። ሌሎቻችሁ ግን ታፕታፕ አድርጉ። እሺ ኪያስቲ ግቢ። ኔትወርካችሁ ይስራ። ኔትወርካችሁ ካልሰራ አትቅበጡ። በቃ አትቅቡ። ኔትወርካችሁ ማይሰራ ከሆነ አትቅበጡ። ሂይ ይላል። ምንድን ነው ሂይ? ሰላም ሰላም። ወንድ ነህ አለ። ወንድ ነህ? ኧረ ሴት ነኝ። እሺ ማንን በል። ከየት ነው? ሀዊ ይባላለው። ሀዊ ከየት ነው? ከአዲስ አበባ አዊ ገንዘብ አለሽ? እሰራለሁ። ስራ አለኝ። ምን አይነት ስራ ነው ያለሽ? የግል ስራ እኮ። ግል ምንድን ነው? ምን ሰው? እህ ቴራፒስት ነኝ። ኦ ስንት ነው የምታስከፍይው ለአንድ ቴራፒ እ በሰዓት ነው? እ በሰዓት አንድ ሺህ ብር ከስምንት መቶ እስከ አንድ ሺህ እሺ በሳምንት ለስንት ሰው ቴራፒ ትሰጫለሽ? ለስንት ሰዓት? ቢያንስ አንድ አራስ ልጅ ነው እንዳገኘሁት ታይሜ ነው። ታይም ካለ እስቲ ቪዲዮ አብሪ። ግዴታ ነው አዎ፣ አዎ ዴ እና አንድ ሺህ ሰው ቁጭ ብሎ ኦዲዮሽን መስማት ማለት አንቺ መሰለ መንግስቱንሽ ወይስ መስታወት አራጋው ነሽ? ድምፅሽን ብቻ የሚሰሙት ማናት መስታወት አራጋው? አላወቅኩት። መስታወት አራጋውን ሳታውቂ ነው ቴራፒስት የሆንሽ? እውነት አላቃት። ምን አገናኘው ታዲያ ከሱ ጋር? ለአብዛኞቹ የዘጠና ናይንቲ ስለሚባሉት ልጆች መስታወት አራጋው የእሷ ድምፅ እንደ ቴራፒ ይጠቀሙበታል፣ የምረዳው ያለቀት ባክሽ አንቺ ደንቆሮ ትሪያ ጣቢ ነሽ። ነይ ውረጅ። ቴራፒስት ተሰጥሽ። ውረጅ፣ ውረጅ፣ ውረጅ። የምን ቴራፒስት ነው? ትሪያ ጣቢነሽ ነሽ አንቺ። ፕሮፋይል ፒክቸርሽ ራሱ ያስታውቃል? ድምፅሽ ራሱ ያስታውቃል። ውረጅ፣ ውረጅ። የምን መቀናጣት ነው እዚህ? ሌላ ሰው ሌላ ሰው

ምን ድን ነው ተሰብስባ ትመጣይ ፕሮግራም ነው? ለሴት ልጅ ክብር ማይኖር፣ አንተ ማን ነህ? አንተ ከገጠር ወጣ፣ አክስት ቤት እኔ ጥበብ ያለ እንትን ውስጥ ለስድስት አንድ ሰው ነው የሚደክላችሁ። ውጪ፣ ውጪ፣ ውጪ! ሌላ ታፕ ታፕ አድርጉ እባካችሁ። እኔ በ2018 እንዲህ ማሳጅ ቤት ማሳጅ ቤት ደንበኛ ሲጠፋ እኔ ጋ አትግቡ እባካችሁ። ማሳጅ ቤት ተሰብስባችሁ ምናምን አልዲነክ እብድ ውሻ ራሱ ማይመርጣችሁ ሴቶች አትግቡ እኔ ጋ። አንዳንዴ አንዳንድ ግን ደረጃዬን ራሱ ከፍ ማድረግ አለብኝ። ሮባ ምን ታደረገዋል መሰለ ከእንግዲህ በመልክ እናደርገው መሰለኝ። ሲያዩት ያለማረ፣ ሲበሉት ያቀራል ነው መልካቸውን እይ። አሪፍ ካልሆነ አይግቡ። ትንሽ ብር ያላት ከመሰለች ያላት የምትመስል ከሆነ ትግባ። ካልሆነ ግን ዝም ብሎ መንገደኛው መግባት የለበትም። ምንድነው አርግ የሚለኝ ሞገስ የሚባል ሰው እያስር የሚልከው ይ ቤተሰባችሁ፣ የገዛ ቤተሰባችሁ ማይወደውን ፊት ይዛችሁ እኔ ጋር አትምጡ። እኔ ላይ ላይ እኔው አንድ ሺ ምናምን ሰው ወክዬ ነው የምነግረው። ማንም አይፈልግም የሆነ አህዬ የመሰለ ፊት ማንም ሰው አይፈልግም። አትግቡ። እዚህ ማሳጅ ቤት ምናምን ወንድ እስኪመጣ ድረስ ቁጭ ብላችሁ ጠብቃችሁ አንድን ወንድ ለስድስት ለሰባት አሽታችሁ ብር የምትቀበሉ አትግቡ። ቦታ የለኝም እኔ ለእናንተ። እሺ ወንዶች ምን ልታደረጉ ነው? ቆይ ምንድነው ወንድ ብቻ ገዝት እኔ ማሩ ምናምን ምናምን ምን ትሰራለህ? በዳዳ ምናምን ገብተን ምን ልታደረግ ነው? ቆይ ትወርክ ልታደረግልን ነው? ፒኪኒ ፓንት አድርገን ልትደንስ ነው? ምንድን ነው? ደግሞ የወንድ አካውንት የሚመስሉ የሴቶች አካውንት አሉ። እነ እስኪ ወንድም እንዴት ነህ? ሰላም እንዴት ነሽ? አይ በቃ ሁሉም ሰው ወንድ ነው እየላከ ያለውና። ራንደም ሊሰሌክት ሰረግ ወንድ መስለሽኝ ነው ማንን በል ኬት ነው ቲጂ ከአዲስ አበባ ቲጂ ቲጂ አድማስ ወይ ሪስት ቫሊ ነው የምትማሪው አይደለም? የት ነው የተማርሽው አዋሳ አዋሳ ዩኒቨርሲቲ አይ ከአስር ነው ያቆምሽው እስከ ሃይ ስኩል ነው የተማርኩት አዎ ያስታውቃል ቲጂ ገንዘብ አለሽ? የለኝም። መልክስ አለሽ? እስቲ ቪዲዮሽን አብሪውና መልክሽን እናየው። አይ አሁን ቪዲዮ ማብራት አልችልም። ማብራት የለም። ታዲያ ምን ልትሆኝ ነው የገባሽው? ቆይ እስኪ ምን ልትነግሪኝ ነው የገባሽው? ምን ልትነግሪኝ ነው? ምን ምን ልታወሪኝ ነው የገባሽው? ቆይ አሁን የገባሽው ምን ልት ቪዲዮ ካላበራሽ ገንዘብ ከሌለሽ ምን ልታረጊ ነው የገባሽው? እንደማትመቸኝ ልነግር እንደማልመችሽ ለመንገር እኮ ይሄ ሁሉ መምጣት አይጠበቅብሽም እኮ ደንቆሮ። ምን አባቷ ወስና። እኔ አደለው ማልመችሽ እውቀት ነው ማይመችሽ። በትክክል ስምሽን መጻፍ ማትችይ፣ ቲጂ ላለው ብለሽ እኮ ጥግ ጥግ ብለሽ ነው የጻፍሽው። ተማሪ መጀመሪያ የመቃብር ቆፋሪ ልጅ። እሽ ሌላ ተረኛ ሃሚ። ጋይስ ኤቭሪዋን ሃፒ በርዝ ዴይ በሏት። ሃሚን እንዳለ ኤቭሪዋን፣ ኤቭሪዋን ሃፒ በርዝ ዴይ ቱ ዩ በሉ። ሌላ ሃሚ። ሃፒ በርዝ ዴይ ቱ ዩ የእኔ ቤተሰቦች ማለት ነው። ሃሚን የምታቋት ትላንትና ነበረ በርዝዴዋ የሃሚ ኤቭሪዋን ሃፒ በርዝዴ ሃሚ ይበሉልኝ። የሃሚን በርዝዴ አስመልክቶ እኔ ተኝቼ ነው ያልኩት። ለዛ ነው ትላል ላይ ያልገቡት። ምንድን ነበረ ላረግ የነበረው? ሌላ እስከዛ ላኩስቲ ሴቶች አትላኩ። በተለይ እኔ ማ እሺ፣ ችግር የለውም።